ብዙ የቡታጅራ ልጆች ተከትሎ ፍቅርን አክብሯት ሰው እንዳላት አውቆ ወድቆ መነሳትን መስክሮ ይሰሩ ነበር። ከቅሽ መጀመሪያ የራሳችን ጥፋት ማረም ያለብን የራሳችን ጥፋት ያለ ከመናገር በፊት ማለት ነው። እይ ስለዚህ መጀመሪያ ይሉሽ ነለሁሌ ነው። አሁን የልዳቷ ቀፍ ፍቅር ያበርድ ሼር አርግታችሁ አድርሱልኝ ብሎ ምን የመሰለ ቪዲዮ ሰራ። ማንም ሄዶ አላየለትም። አራት ኪሎ ያገጫ አሁን አራት ኪሎ ሶስት ኪሎ እንደዚህ ነው ያለው። ለምን ለምንድን ነው ያላደጉ ዩቱብ ከከፈተ ስንቱሩ ነው፣ ለምድና አምሰክ ያልገቡ ለምን? የፍቅር ጎደኛ አይደለ ጎደኛው አይደለ ይበኛ ስም አይደለ ያለው ይሄ አቤል የሚባለው ልጅ የሚባለው ሰባ ዘጠኝ ኪ ትናንት አይቼ በጣም የተደመምኩት ያው ፍራሙ ልጅ እንኳን እንዳለ እንደበድበዋለሁ እያለ የሚያስቀር ልጅ እንኳን የት እንዳለ ሄዳችሁ ዩቱብ ነው ሰርች አርገታችሁ እዩ። ያልጠብኳቸው ልጆች ቪዲዮ ያልሰሩ ልጆች የሉም፣ እላይ ናቸው። ስለዚህ ከመናገራችን በፊት እራሳችን ስህተታችንን ማየት ያለብን ውጭ ሰው ቢነግርን ልንናደድ እንችላለን፣ ግን ደግሞ እርስ በእርስ ተነጋግረን ስህተታችንን እንተራረማለን። እኔ አልቀየማቸውም። ለምን ማንም ሰው ዛሬ ላይ ስጋው ወንድምሽ እዛ ጋ የሆነ የቀረስልን ብትዩ መሀል ላይ ከአንቺ የሚያገኙ የሚያገኘውን ያስባል። ኔትወርክ እየጠፋ ነው ይሰማቸዋል። ስለዚህ እናንተ የቦታ ጅራ ዩቱብ ብለሽ በጣም ስሜታዊ ተናግረሻል ደግሞ ዝም ያልኳት ምንድን ነው በጣም ስሜታዊ ሆናለች ያን ነገር እዛ ጋር ብናገር ላትቀበለኝ ትችላለች ምክንያቱም ሁሌ ስለሚሰራ አንቺም ለእሱ ካለሽ ፍቅር ተነስተሽ ነው ትወጂያታለሽ እኔ አውቃለሁ ለዚህ ነው ነገሩ ስታስቡ ያሳዝናል በጣም በፍቅር ስም ዩቱብ የተሰራበት ቦታ ሄዳችሁ ሼር አድርጋችሁ ሰብስክራይብ አድርጉ ያን የምትፈልጉ ከሆነ ገባሽ አይደለ ታናሽ እህትሽ ጫማ ቀብኝ ስትላት አንድ ብር ስጭኝ ነው የምትልሽ። አንድ ብር ስጭኝ ከረሜላ ስጭኝ ነው የምትልሽ። ገባሽ? ማንም ሰው ቢሆን ምንም ቢሆን የሆነ ነገር መሃል ላይ ሳገኝ አይንቀሳቀስም። ስለዚህ ራሳችሁን ፈትሹ፣ አውሩ። ላይቭ ላይ ስገቡ እንደዚህ አውሩ፣ ከልጆች ጋር አውሩ። ለምንድን ነው ፍቅር የፎቶ የተለጠፈበት ሄደን ሼር ማናደርገው? ለምንድን ነው ስለሷ ሰው ሆነ ጥሩ ዩቱብ ሰርቶ ሼር ማለ? ለምንድን ነው ማንም ማረው? ከዙሬ በዙሪያችን ካሉ ሰዎች ለምንድን ነው ማንም ማረው? ሩቂያ ሜል ኢንተርቴንመንት የምትባለው ልጅ አይሻ ቲክቶክ ላይ ሁሌ የእነ ሩታ ቪዲዮ እያመጣ የሚለጥፈው ማለት ነው። እሷ ልጅ አሁን ዩቲዩብ ክፈች ዩቲዩብ ክፈች ብሎ ኮሜንት ላይ ሲጽፉላት ሰው ዩቲዩብ ያስከፍታ ነበረ። መቼ እንደከፈተች አላውቅም። ስታወጣው 69 ኪ ምናምን ያለው በቃ ከመቼው የት እንደደረሰው አድጋ። ስለዚህ ተወው፣ ወላሂ ተወው። የፍቅር ደጋፊዎች ስለ ፍቅር ጥሩ የተወራበት ላይቭ ላይ ቲክቶክ ቲክቶክ ያለው ዩቲዩብ ላይ ስትሄዱ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ፖስቱ ያን ሰው አሳድጉ። ምንም አይቀንስብንም፣ ምንም አይቀንስብንም፣ አንከፍልበትም፣ ገንዘብ አይወጣበትም። ቲክቶክ ላይ የእሷ ፎቶ የተፈሰተበት የሆነ እንግዳ ቤት የእንትና ደጋፊ እንትና ደጋፊ ፍቅርን ፎቶ ከሰተ፣ ያ ፎቶ ከማን ነው ፎቶ በላይ ቫይረል ማውጣት አለበት። ላይክ አድርጉታችሁ፣ ኮሜንት እየጎመታችሁ ውጡ።

እንዲህ አዳልቼ እሷን ስለምወዳት ብዬ ነው። ለፍቅር ብቻ አዳልቼ አላወራም። ትክክለኛውን ነገር ነው ማወራው። አሁን ተሳስተከው ሆነ ኮዲንስ እኮ ይናገራታል ችግር የለም። ግን የቡታ ጀራውቹ ለየት የሚያደርጋቸው ምንድን ነው? እንወዳታለን፣ ለኔ ሰፈራችን ልጅ ናት እየተባለ በዛ ልክ ሰው አይሞለጭም ነው ያልኳቸው። እንዴ አይወ ለምን ልጅ የሚወድሽ አንቺ ምንም ካልተ ይወልሽ ይልማሪ። እኔ ሱቅ አለኝ፣ አሁን ሰፈሪ ላይ ሱቅ አለኝ። አንድ የሰፈር ልጅ እኔን

አንድነት ሲኖረው፣ አሁን እኔ ሩታዊ በጣም ነው የሚያስቀኑኝ እኮ እኔ የምናገር እኮ ይሄን ነው እየተናገሩ ከያለው በጣም ነው የሚያስቀኑኝ። አንድ ቀን ፍቅርን ፎቶ ስቃ ጥርሷ የምታይ ፎቶ አለኝ። የስንት አመት ፎቶ ነው ያ ፎቶ? ድሮ ቲክቶክ ፕሮፋይል ላይ ነበር ፖስት ሳረክ። የፍቅር ድጋፊዎች አንፈልግም፣ አንፈልግም አሽቀበል አሽቀበል እነሱ ናቸው ወይ ሰጡሽ ንገሪ ላስጨርስሽ ስሚ ከዛን እኔ ፍቃድ ደጋፊ ነኝ የፍቅርም እንደነበርኩ በደንብ ያውቃሉ የፍቅርም ፍቃድ እንደነበርኩ ያውቃሉ የሩታን ፎቶ ቤተሰብ ስትወስድ ተገዶ ወዶ የሚሆን ፈቅዶ የሚሆን ተገዶ የሚሆን አሽቀብጦ የሚሆን አስመስሎ የሚሆን ግን እየመጡ አንድ ሩብ ፎቶ የእሷን ፎቶ ቤተሰብ ስትወስድ ምን ያህል ቫይራል እንደመጣ ይታዘባሉ የቪዲዮ ምን ምን ያህል ላይክ እንደማገኝ ይታዘባሉ ገባሽ ወደድሽም ጠላሽ፣ አንቺ አንድ የፍቅር ጠላት የሌላ ፋሚሊ አንድ ቀን ተቀየርኩ ብላ የፍቅር ቪዲዮ ከፎሰተች ሄዳችሁ መሳደፍ ሳይሆን ላይክ አርጋችሁ ኮሜንት ኮመንታችሁ አመስግናችሁ ማውጣቱ አለቀ። ማንም አንቺ ማንም በውስጥ ወደድሽ ከላይ ወደድሽ፣ ውስጡ የሚወደደሽ አለወደዳት ፍቅርን ምግብ አብስሎ የሚያቀርብላት ሰው የለም። የሚመርዛት የሚገላት የለም። አፉ ምን ምንድን ምንም በውስጥ እኔ በውስጥ የጠላት ፍቅርን የሚበድላት ነገር የለም። ገባሽ? የትም አልደርስበት የምትበላው የራሷን የምታባስሎ የራሷን ነው። የምትተኛበት የምታነጥፎ የራሷን ፍራሽ ነው። ገባሽ? አይደለም አሬ ምንም አላረጋትም። እኔ እዚህ ጋር ቲክቶክ ላይ ፍቅርን ቻናል ፖስት አደረኩኝ። በቃ በውስጥ የሆነ ነገር ባደርግ ያ ነገር እኔ እኔ ጋር ነው የሚቀረው። እሷ ጋር ደርሶ የሚያደርገን ነገር የለም። ምክንያቱም ነላቅ ወጣች፣ ሩቅ ትገባለች። ሩቅ እያተወጣች ሱዙቱ ትገባለች። አንድ ሶጣ እንዲገባል አንድ ሶጣ እንድገባል ፈጣሪ ያለልሽ ደግሞ ላንቺ እንደተጻፈልሽ ይኖራል። ገባሽ ምንድነው? ግን ወደዳችኋት፣ ደገፋችኋት። እናንተ እሷን ስትደግፉ ሌላ ሰው ሌላ ደገፈ። ደጋፊ ደጋፊ ያስገኛል። ጠላት ወዳጅን ያስገኛል። ገባሽ ጠላት ስላላት ወዳጅን አገኘች። ጠላት ባይኖራት ወዳጅ አታገኝም? ወዳጅ ባይኖራት ደግሞ ጠላትም አታገኝም። ስለዚህ ምንድነው በእኔ በቃ ብዙ ናቸው ግን አይሰበሰቡም ሀሳባቸው አንድ አይደለም አይስማሙ እርስ በእርስ አንቺ የተናገርሽው ነገር ሁሉ ማስመሰል ነው አንቺ የተናገርሽው ነገር ሁሉ ማሽቃበጥ ነው ዋታብድ ምን አገባቸው እነሱ አሽቃበጥኩ አስመሰልኩ ኮን ይናል ለምን አገባቸው የሆነ ቦታ ላይ ገብቼ ስለ ፍቅር ጥሩ ካወራ አስመሰልኩም አሽቃበጥኩም ከውስጤም ሆነ ከላይም ሆነ ምን አገባቸው ያነ ዋናው ነገር የኔ ድምጽ ወጥቶ ሌላው ሰው ማስማት ነው ብልጡ አሽቃባጭ መሆንን ቢያቅ ሞኙ እውነት መሆኑን አውቆ ሄዶ ሰብስክራይብ ያደርጋታል። አለቀ። ምክንያቱም ዩቱበሮች የሚሰሩት ድራማ መሆኑን ከመቶ ፐርሰንት ሀምሳ ፐርሰንት ቢያቅ ሀምሳ ፐርሰንት አያቅ። ስለዚህ ምንድነው እዚህ ጋር ወይ እሷ እኮ ስታስመስል የሆነ ቦታ ፖስት፣ የፍቅር ፎቶ ፖስት ተደርጎ ሲያዩት ስታስመስል፣ ታስመስል ምን አቀባቸው? ምን ምን ያደርካሉ ቢያስመስሉ? በመጀመሪያ እናንተ አንዱ ነው። ሲቀጥል ደግሞ የእሷ ፎቶ የተፈሰተበት ሄዳችሁ ብዛታችሁን ፍቅራችሁን ትብብራችሁን አሳዩ። ከራሳችን ልጆች እንጀምር፣ ከፍቅር ወዳጆች እንጀምር። እኔ ወላሂ ፋንደሻ ፋሚሊ ብሎ አንድ ሰው ዩቱብ ከፍቶ ያድጋል ብዬ እኔ ነላ ፋንደሻ ፋሚሊ ነኝ ብሎ ዩቱብ ከላይ ጽፎ ከፍቶ አንድ ሰው ከፍቶ ቢመጣ ያድጋል ብዬ አልተማመንበትም። እኔ ብትቀይ ብትወዱም ብትጠሉ ማለት ነው። ገባችሁ አይደለም? ስለዚህ ነው ላችሁ፣ ራሳችሁን ቤታችሁን ሸፍኑ አውሩ፣ ወሬ አበዛውባችሁ። ያው እኔ እዛ ጋ ለምሳቅሽ ስላላችሁ እንዲህ ላብራራላችሁ ይሄ ነው። አውሩ፣ ተጫወቱ፣ ጨርሻለሁ። አዳማጭ እኮ ነው ፈንድሻ ፋሚሊዎች፣ የምር አዳማጭ እኮ ነው የሚገቢ። አዎ፣ ከነ እውነት እኮ ምን ላድርግ በቃ ያሉን ነገር ሁሌ ማውራት ይፈልጋሉኝ። ግን ደግሞ ምንድነው አንዳንዴ የማይረዱ ልጆች ስላሉ ይሄ ውሬን ታውቂያለሽ። አንዳንዴ ባለመግባባት ፍቅርን ተጠላታታለች ብሎ የሚያስቡ ልጆች ስላሉ በዛ ነገር ይሄ ውሬ ወደ ሌላ ይቀይሩታል ብዬ ስለማስብ ዝም ብለስ ብዬ ዝም እላለሁኝ እንጂ ይሄ ነገር ሁሉም ማወቅ ያለባችሁ ነገር ነው። ገባሽ?